ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የእለቱ የዜና ወጃችንን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን ነግራችኋለን፣ አብራችሁን ቆዩ። ይህን ወሎ ጤና ጣቢያ ላይ በተፈጸመ የድሮን ጥቃት አራት ሰላማዊ ሰዎች ሲገደሉ አስር ሰዎች ደግሞ መቁሰላቸው የዓይን እማኞች ተናግረዋል። በዚህም የዜና ትንታኔያችን በጥንቅር ይዘነው ቀርበናል። ኤርትራ የውጭ ጉዳይ ሚኒስተር፣ ወደብን የንግድ እንጂ የፖለቲካ አይደለም ሲሉ ተናገሩ። እነዚህ ባለስልጣን ያሉት ወደብን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም ሲሉ የኤርትራ የውጭ ጉዳይ ሚኒስተር ተናግረዋል። በኒውዮርክ እየተካሄደ ካለው የተባበሩ መንግስታት ድርጅት ጉባኤ ጎን ለጎን የተለያዩ ስብሰባዎች እንደሚከናወኑ ይታወቃል። ከእነዚህ መካከል ባህር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስተሮች ስብሰባ አንዱ ነበር። በዚህም ጉዳይ ዜና ትንታኔያችን አካቶታል፣ የምሰሙት ይሆናል። በነዳጅ ምርቶ ላይ አጠቃላይ የሰላሳ በመቶ ግብር በተያዘው በጀት ዓመት ተግባራዊ መደረግ ይጀምራል ተብሏል የዜና ትንታኔያችን አካቶታል ቻይና ከእውነተኛው ፎቶ ለመለየት እጅግ በጣም አስቸጋሪ የሆኑ ሰው ሰራሽ ውፎች የሚመሳሰሉ አዲስ የድሮን ቴክኖሎጂ እየሰራች መሆኑ ተገልጿል በዚህም የዜና ትንታኔያችን አካቶታል እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል ቤተሰብ ለመሆን ላይክሸር ሰብስክራይብ ማድረገውን እንዳይረሱ ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ ወሎ ዞን ጤና ጣቢያ ላይ በተፈጸመ የድሮን ጥቃት አራት ሰላማዊ ሰዎች ሲገደሉ አስር ሰዎች ደግሞ መቁሰላቸው የአይን ማኞች ተናግረዋል። በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ ላይ በጤና ጣቢያ ላይ በተፈጸመ የድሮን ጥቃት ነፍሰ ጡር እናት ጨምሮ የአራት ሰላማዊ ሰዎች ሕይወቱ ሲያልፍ አስር ሰዎች ደግሞ መቁሰላቸው የአይን ማኞችና የሕክምና መረጃ ምንጮች ለቢሲ ተናግረዋል። ጥቃቱ ከዞኑና ከወረዳ ዋና ከተማ ወልዳያ 2 ኪሎ ሜትር ርቀት ላይ የምትገኘው ሳንቃ በተባለች የክላስተር ከተማ ጤና ጣቢያ ላይ ከቀኑ ስድስት ሰዓት አካባቢ በተፈጸመ አራት የአይን ማኞች እና የአካባቢ ነዋሪዎች ተናግረዋል። የዞን አስተዳደር ስለ ጥቃቱና ስለደረሰው ጉዳን ለመናገር እንደማይችል ለቢሲ ተናግረዋል። በስፍራው የነበሩ የጤና ጣቢያው አንድ ባለሙያ መሳሪያ በዋናነት ፊት ለፊት በሆነው እና ታካሚዎች ተኝተው የሚታከሙበት አምስት ቁጥር በተባለው ክፍል ላይ ማረፋቸው ተነግረዋል። ከጥቃቱ እንደተረፉ የተናገሩት የጤና ጣቢያው ባልደረባ ጥቃት የደረሰበት ቅጽበት ሲገልጹ ምንም ራሴን አላውቅም መሬት ተሰንጥቆ የዋጥን ነው የመሰለን ከጎን የነበሩት ሲወርቁ እኔ እግዚአብሔር ነው የከለከለልኝ ሲል እማኝነቱን ሰጥቷል። ፍንዳታ ሰምተው በፍጥነት አካባቢ ላይ በመድረሳቸው የተነገረው ሌላ ይን እማኝ ጤና ጣቢያ ውስጥ የነበረው ቤተሰባ ማባላቸው ከጥቃት መትረፉን ገልጸው ዘግናኝ ሁኔታ መመለከታቸውን ለቢሲ ተናግረዋል። ወከባና ተጨማሪ ጥቃት ስጋት በመፈጠር በደመ ነፍስ የደማውን የተመታው እየተዘለለ ነው የወጣው ሲሉም ክስተቱን ተናግረዋል። የቆሰሉ ሰዎች ማውጣታቸውና አስክሬን ማንሳታቸው የተናገሩት ሌላ የዓይን እማኝ ደግሞ ለመግለጽ የሚከብደው ሁኔታ ማየታቸውን ተናግረዋል። ፍንጣሪው እንደ አሸዋ ነው፣ እንደ ሳት ነው የሚቃጠለው ያሉት በህይወት የተረፉ የጤና ጣቢያው ባልደረባ ጤና ጣቢያው ክፉኛ መጉዳቱን ሲገልጹ ከአምስት ቁጥር ጀምሮ እስከ ቁጥር ድረስ የለም ሲሉ የተቋሙን ክፍሎች መፈራረሳቸውን ገልጸዋል። በተመለከተውና በገለልተኛ አካል ማረጋገጥ ያልቻለው ፎቶግራፎችና ቪዲዮዎች በጤና ጣቢያ ላይ ደረሰው ጉዳት ያሳያል። የጤና ጣቢያው ባለሙያዎች አይናችን እያየ አራት ታካሚና አስታማሚዎች ህይወታቸው አልፏል ሲል ለቢሲ ተናግረዋል። ሶስት ልጆቻቸውን ሲያስታምሙ የነበሩ ወላጆች መሆናቸውን ገልጸው ሁለት የአይን እማኞች በጥቃቱ ሶስት ሰዎች ወዲያውኑ ህይወታቸው ማለፉ መመልከታቸውን ገልጸው ሟቾች ልጆቻቸውን ሲያስታምሙ የነበሩት እናትና አባት እንዲሁም ወደ ህክምና ከሄዱ በኋላ ህይወታቸው ያለፉ በሁለቱ ወራት ጤና ጣቢያ ተኝተው እየታከሙ የነበሩ አንድ ታካሚ አባላት መሆናቸውን ተናግረዋል። ጤና ጣቢያ ባለሙያው አራተኛ ሟች ለመገላገል ጤና ጣቢያ ወጣች ነፍሰ ጡር ሴት መሆኗን ለቢሲ ተናግረዋል። ማወላጃ ክፍል ላይ የሞተችው እናታለች። አንዷ ነፍሰ ጡር ወልዳ ነበር። አንደኛዋ እየወለደች እያለ ነው የሞተችው። አሁን ስንሰማ አዋላጅ ነርሱም እጁን ተመቷል ብለዋል። በጥቃቱ የጤና ባለሙያ ልጅ የሆነችው የስድስት ዓመት ህፃን ጨምሮ ከአስር በላይ ሰዎች መቁሰላቸው እማኞች ተናግረዋል። ከነዚህም መካከል ስምንት የሚሆኑ ቁስለኛ የጤና ጣቢያው ባለሙያዎች መሆናቸውን ገልጸው ከሁለት ቀናት በኋላ ሰኞ ዕለት መንገዱ ሲከፈት ቁስለኞች ወደ ወልዳያ ሆስፒታል መውሰዳቸው ተነግረዋል። የጤና ጣቢያው ጽዳት ሰራተኞች ጨምሮ ስድስት ሰዎች ለህክምና ወልዳያ ሆስፒታል መግባታቸውና ከባድ ጉዳት ያጋጠማቸው ሶስት ቁስለኞች ቀዶ ህክምና እንደተደረገላቸው የቢሲ ምንጮች ተናግረዋል። ጥቃቱ ሲፈጸም የመንግስት ኃይሎችና በፋኖ ኃይሎች መካከል ከተማው ውስጥ ግጭት እንዳልነበር የገለጹ ነዋሪዎች ይሁን እንጂ በወልዳያ ዙሪያ ባለው አካባቢ በተለይ ጥቁር ውሃ አካባቢ ከባድ ግጭት እንደነበርም ተብራርተዋል። በዚህም ግጭት የቆሰሉ የፋኖ ኃይሎች ሳንቃ ጤና ጣቢያ መግባታቸው ነዋሪዎች የተናገሩ ሲሆን አንድ የጤና ባለሙያ ከአስር የማያንሱ ፋኖ ታጣቂ ቆስለው በጤና ጣቢያው እየታከሙ እንደነበር ለቢሲ ያረጋግጠዋል። የጤና ጣቢያው ባልደረባ ጨምሮ የቢቢሲ ያነጋገራቸው ነዋሪ ጥቃቱ ቆስለው ሕክምና ላይ የነበሩ የፋኖ ታጣቂ ኢላማ ያደረገ ነው ሳይሆን አይቀርም ተብለዋል። በጥቃቱ ሕክምና ላይ የነበሩ ስድስት ይሆናሉ ተብሎ የተገመቱ ፋኖ ታጣቂ እንደተገደሉና ቀብራቸው በአካባቢው እንደተፈጸመም ተጠቁመዋል። ቢቢሲ ስለ ጥቃቱ የጠየቃቸው የሰሜን ወሎ ዞን የሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ፈለቀ ጌትነት ስለ ጥቃቱ ቢሆንም ስለ ጉዳቱ ጉዳት ማረጋገጥ አንችልም ብለዋል። አሁን አካባቢው ጠላት ፋኖ ኃይሎች የሚንቀሳቀሱ ቦታ ስለሆነ እዚያ ላይ ያለው ምን ተፈጸመ ምን ጉዳት አለ የሚለው ለማድረግ እኛ ከማህበረሱ መረጃ መሰብሰብ አለብን፣ ሲሉ ጥቃቱ ስለመፈጸሙ እንኳን ማረጋገጥ እንደማይችሉም ተናግረዋል። በአካባቢ የሚንቀሳቀሱ የፋኖ ኃይሎች ካለፈው ሳምንት ጀምሮ በሁለት የወሎ ዞኖች ዘመቻ መጀመራቸውና ድል ማግኘታቸውን አስታውቀዋል። አካባቢ ነዋሪዎች በዋናነት የሰሜን ወሎ ዞን ዋና መቀመጫ የሆነችው ወልዲያ ዙሪያ አካባቢ ከባድ ግጭት እንቅስቃሴውና እንቅስቃሴ መስተጓጎሉን ተነግረዋል። አንድ የወልዳያ ከተማ ነዋሪ በወልዳያ ዙሪያ ሁለት ተፋላሚ ወገኖች ተፋጠው እንደሚገኙ ለቢሲ አጋርተዋል። የፋኖ ኃይሎች ከፍተው ያሉት ዘመቻ በሚወራው ልክ አይደለም ሲሉ የተናገሩት አቶ ፈለቀ ትልቁ መስመር በሆነው ባህርዳርና ጎንደር መውጫ ጥቁር ውሃ አካባቢ ግጭት መከሰቱና መስመሩ በፋኖ ኃይሎች ለቀናት መዘጋቱን ተነግረዋል። ከወልዳያ ከተማ በቅርብ ርቀት የምትገኘው ሳንቃ ከተማ ሐሙስ መስከረም ላይ በተደረገው ከሰዓት በኋላ በፋኖ ኃይል ቁጥጥር ስር መሆናቸውን ነዋሪዎች ተናግረዋል። የሳንቃ አካባቢ ማህበረሰብ ከፍተኛ ፍርሃት ውስጥ እንደሆነ ነዋሪዎች ተናግረዋል። ፈርተን መድኃኒት እንኳ ማውጣት አልቻልም። ምክንያቱም ድሮን ይዞራል። ትናንት ሲዞር ነው የዋለው። እነሱም የፋኖ ኃይሎች እዚህ ናቸው። ምን እንደምንሆን ግራ ገብቶናል፣ ሲሉ አንድ ነዋሪ ያሉበትን ሁኔታ ገልጸዋል። ሌላው ነዋሪ ደግሞ ሰው ሲመጣ አይታይም፣ አይንቀሳቀስም፣ በጣም ያስፈራል። አስቸጋሪ ሁኔታ ውስጥ ነው ያለነው፣ በማለት ያሉበትን ሁኔታ ተናግረዋል። መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ሲሉ ኤርትራ የውጭ ጉዳይ ሚኒስትር ተናግረዋል። በኒውዮርክ እየተካሄደ ካለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን የተለያዩ ስብሰባዎች እንደሚከናወኑ ይታወቃል። እነዚህ መካከል ባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ አንዱ ነበር። በዚህም ስብሰባ ላይ ንግግር ካደረጉ መካከል የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳል አንዱ ናቸው። በንግግራቸው ባህር በር ያላቸው ሀገራት ጎረቤቶቻቸው ማሳለፍና የልማት አጋር ማድረግ እንደሚጠበቅባቸው አስረድተው ይህ ግን ባለም አቀፍ ህግና

በሉዓላዊነት በጋራ መከባበር፣ ጣልቃ ባለመግባት መርህ ላይ መመስረት እንዳለበት ገልጸዋል። ትክክለኛ ትብብር በስጋት ሳይሆን በመተማመን የተመሰረተ መሆን እንደሚገባው አስታውቀ። መተማመን የሚገባው ደግሞ አገራት እርስ በእርሳቸው ነጻነታቸውን፣ የግዛት አንድነታቸውና ግዴታቸውን በተመለከተ ሲከባበሩ መሆን አስረድተዋል። አቶ ኡስማን ሳላህ ንግግራቸው ሲቀጥልም ኤርትራ ሉዓ ላይ የባህር ጠረፍ ያለ ሉዓ ላይ ሀገር ስትሆን ወደቦቿ ብሔራዊ ሀብቶች ናቸው። ወደብን የመጠቀም ማንኛውም ጉዳይ የሚወስነው ኤርትራ ራሷ የመረጠችውን አጋር የሚያደርጉት የሁለቱ የሚያሳዩ የስምምነት ይሆናል ካሉ በኋላ ኤርትራ ወደቦቿን ለውጭ ሀገራ ወታደራዊ አገልግሎት ወይም ባህር ኃይል እንደማትፈቅድ አስታውቀዋል። ባህር የሌላቸው ሀገራት በጎረቤት ሀገራት ወደቦች የመጠቀም መብት ዝም ብሎ የሚመነጭ ወይም በሌላ ሶስተኛ አካል ድርድር የሚከናወን ሳይሆን ዓለም አቀፋዊ ሕግን የሚመራ መሆን አስረድተዋል። ሚኒስትሩ ጨምረው ወደብ የመጠቀም የንግድ እንጂ የፖለቲካዊ ወታደራዊ ጉዳይ አይደለም፣ ኤርትራ በወደቦቿ ፍትሐዊና እኩል በሆነ መንገድ የንግድ ትብር ማድረግ በሯ ክፍት ነው፣ ለሕጋዊ የንግድ ስርዓት ወደቦቿ ክፍት ማድረጓን ትቀጥላለች ሲሉም ገልጸዋል ዜና እውነተኛ ወፎች ለመለየት እጅግ በጣም አስቸጋሪ የሆኑ ሰው ሰራሽ ወፎች የሚመሳሰሉ የሚመሳሰለው አዲስ የድሮን ቴክኖሎጂ እየሰራ መሆኑ ተገለጸ። እነዚህ ድሮኖች ክንፋቸው በማንቀሳቀስ በተፈጥሯዊ ሁኔታ በመንሳፈፍ በቀላሉ ከእውነተኛ ወፎች ጋር ሊዋህዱ ይችላሉ ተብለዋል። የአሜሪካ ቴክኖሎጂ ዘገባ እንደሚያመለክተው ይህ አዲስ ግኝት ለእይታ ብቻ የተሰራ ሲሆን በዋናነት በሚስጥር ክትትል ለመሰለል አገልግሎት እንዲውል ታስቦ ነው ተብለዋል። ወደፊትም ወታደራዊ አገልግሎት እንደ ጦር መሳሪያ ሊያገለግሉ እንደሚችል መረጃዎችም ያሳያል። ይህ ቴክኖሎጂ ሳይንስና ቴክኖሎጂ ትብብር የገፋ ቢሆንም በሌላ በኩል ደግሞ አዲስ ስጋት ስሜት ፈጥረዋል። ብዙዎቹ የግኝት በሰማይ የምናያቸው ወፎች እንኳን እውነተኛ ስለመሆናቸው እንድንጠራጠር የሚያደርግና የዓለማችን ገጽታን የሚቀይር እንደሆነ እየገለጹ